አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የሶቱ ቤተቦች እንዴት ናቸው? ሰላም ናችሁ? ባላችሁበት ሰላማችሁን ያብዛልኝ። እኔ ሰላም ነኝ አልሐምዱሊላህ። እናንተ እንዴት ናችሁ? የዛሬ ቪዲዮአችን የሚሆነው ትናንትና እየሰራው የለቀኩላችሁን ቤት ሰንበቴ ከተማ ላይ አሮጌ ቤት ነው ብዬ የለቀኩላችሁን ቤት አልሙኒየም ፕሮፋይሉንና እንደዚህ ጅምላይቱን ገጣጥሜ ላሳያችሁ ወጃለሁ። እስከ ቪዲዮ መጨረሻ አብራችሁን ቆዩ። ሰንበቴ ከተማ ላይ እንደዚህ ፏ አድርጌዋለሁ። አሁን አበራርተነዋል፣ እንደዚህ እንደምታዩት። ብዙ ጊዜ ስለ አልሙኒየም ፕሮፋይል ነግሬያቸዋለሁ፣ ቤታችንን እንዴት እንደሚያሳምርልና እንዴት ውብ እንደሆነ ባለፈውን ገለጥ አድርጌላቸዋለሁ። እንግዲህ ይህንን ቤት እንደዚህ በምታዩት አይነት አሰራር አልሙኒየም ፕሮፋይል ከስር ተንጠልጣዩ ላይ አድርገንለታል። ስቶኮች አሉ ገና ይገጠማሉ። ለፍተሻ ያክል ነው ይሄ ገመዱ የምታዩት። በገመድ በሶኬት ምናምን አድርጌ ነው አሁን ያበራሁት። እና እንደዚህ ያምራል። እንግዲህ ጅም ላይቱ የምታዩት ከለር ይቀያይራል፣ ከለር የሚቀያይረው ነው። በፈለግነው አይነት ከለር ማድረግ እንችላለን። አሁን ሪሞት እና ማብሪያ ማጥፊያው ገና ስላልተቀጣጠመ ነው። ከቀለም በኋላ ነው የሚቀጣጠመው። እሱንም ከጨራረስኩ በኋላ አሳያቸዋለሁ። እንሻላ ሰሞኑን እንቀበዋለን። እና እንግዲህ ቤታችን እንዴት እንደሚያሳምር ተመልከቱ። ዋና ፖልስ አንጠቀም፣ በአልሙኒየሙ እና በጅም ላይቱ ብቻ ቤታችን በጣም ያምራል ማለት ነው። ምሽት ላይ ሲበራ እንዴት እንደሚያምር ነው ማሳያቸው። እንግዲህ ቀንና ማታ ላይ የሚበራው የሚሰጠው ላይት በጣም ስለሚለያይ የማታው በጣም ይደምቃል። ማታ ላይ የሚበራው እንደምታዩት በጣም ደማቅ ነው። በጣም ነው የሚያበራው። እና ማታ ላይ እንግዲህ እንዴት እንደሚያምር ላሳያችሁ ስለወደድኩ ነው ማለት ነው። እስካሁን ስራ ላይ ነበርኩ፣ እየሰራሁ ነበር፣ እየገጣጠም ነበር። በጣም ስራ ላይ ተወጥሬ ያለ በጣም እየሰራሁ ነው። እና እንደዚህ አምሯል። ሚታ ቤት ኮሊደር ከታጥሙ ያለው ሌላ እንኳን ጅም ላይ ነው ያለው እሱም ከተገጠመ በኋላ ሙሉ ቤቱን ቪዲዮ ምሰራላችሁ ሆናል። አሁን የምሰራላችሁ እንዴት እንደሆነ ላሳያችሁ ስለወደድኩ ነው። ሁላችሁም ቤታችሁን በጅብሰም ማሳመር ለምትፈልጉ ወይም ደግሞ ጅብሰም ኮርኒስ ለምትሰሩ ደንበኞቼ ይሄንን አይነት ይሄንን አልሙኒየም ፕሮፋይሉን ብትጠቀሙት በጣም ደስ ስለሚለይ ነው። እናም ቤት ስለሚያሳምር በጣም ቤት ያሳምራል፣ በጣም ውበት አለው። እንግዲህ ይህ አልሙኒየም ፕሮፋይል ለየት የሚያደርገው ነገር ምንድን ነው? አሁን የምታዩት ሳሎኑ ሁለት ተንጠልጣይ አንድ ካፍን ያለለት ካፍ ማለት እቺ የምታዋት ከለሯ የምበረው ላይ ካፍ ያለች ውቃችን አፓርት ወደ ላይ ካፍ ያለ ዶማ ናት። ዶም ይባላል፣ ወደ ላይ ካፍ ያለው ይሄ ታችኛው ደግሞ ተንጠልጣይ ነው። ተንጠልጣይ ይሄው ና እንደዚህ እንደም ማብሪያቱ ሳይበራ ማለት ነው። ማብሪያት ሳይበራ ይሄን ይመስላል። ልሙጥ ነው። ሙሉ ልሙጥ የሆነ ስራ ነው። እንግዲህ ይሄን አሉሚኒየም ፕሮፋይል ብንጠቀም ምንድን ነው የሚረዳል? ቤታችን ላይ ብዙ ጊዜ እንደዚህ ዲዛይን አብዝተን ስንጠቀም በጅብ ሰሙ ዲዛይን ስናበዛበት የሆነ ኮተት የሆን ነገር እንመለከታለን። ዲዛይኑ ይበዛና ና ጅምላይት ማብሪያቶች እንዲሁም ስቶኮች ይበዙና ቤታችን አላስፈላጊ እንትን ክብደት ወይም የማብሪያቶች መብዛት ምናምን ይታያል። ያ አይነት ነገር ይቀርፍልናል ማለት ነው የአልሙኒየም ፕሮፋይል። አልሙኒየም ፕሮፋይል እንግዲህ ልሙጥ አድርገን ሰርተን በፈለግነው አይነት በፈለግነው አሰራር በአልሙኒየሙ እንደዚህ ማሸብረቅ እንችላለን ማለት ነው። አልሙኒየሙ እንግዲህ እንደምታዩት ኤል ኤል ነው በረዥሙ ኤል በአጭሩም ኤል ኤል አድርገን የሰራ ነው። አልሙኒየሙን በፈለግነው አይነት ዲዛይን አድርገን መስራት እንችላለን። እነዚህ እየቆረጣችሁ ወይም ደግሞ እያደረጋችሁ መስራት ትችላላችሁ ማለት ነው። እንግዲህ ይህንን ሳሎናችሁንም ሆነ ምታ ቤትም ማንኛውንም በፈለጋችሁት ልሙጥ ነገር ተጠቅማችሁ በአልሙኒየም ፕሮፋይል ቤታችሁን ማሳመር ትችላላችሁ ማለት ነው። አልሙኒየም ፕሮፋይል ግድግዳም ላይ ማድረግ ትችላላችሁ። ሲቀጥልም ደግሞ ኮርኒሱ ላይ ማድረግ ትችላላችሁ ማለት ነው። በጣም የሚያምርና በጣም ቆንጆ የሆነ ማብሪያት ነው። ሁላችሁም ተጠቀሙት። ሲቀጥል ደግሞ ጅብሰም እንግዲህ ኮርኒስ በጣም በዘበናዊት አሰራር እየሰራ ነው እንገኛለን። ይህ ቤት እንዳያችሁት በጣም የወረደና በጣም የቆየ ቤት፣ አሮጌ ቤት ነበር። ብዙዎችን ያስደመመ ብዙዎች የተገረሙበት አሰራር የሰራ ነው። የእውነት ባለቤቱ ራሱ ሲመጡ ያ ቤት ነው እንደ እስከሚሉ ድረስ ነው የሰራ ነው የሚገርማቸው። ይህ ቤት እንግዲህ አራት መቶ አምሳ ኪስ ጀሶ ነው የደረሰው። በጣም ነው የወሰደው፣ በጣም ብዙ ማቴሪያል ወስዷል። ሰጋቱራም በጣም ነው የበላው፣ ወደ አርባ ኩንታል ነው። ግድግዳው እንደምታዩት ቀጥ አድርገን ነው የሰራ ነው፣ ምንም የባጣ ጎርባጣ የለውም። ቀጥ አድርገን ነው የሰራ ነው ማለት ነው። እንግዲህ ጭቃ ቤት እንደመሆኑ የቆየ እንደመሆኑ እንዲሁም ደግሞ በጣም የድሮ ቤት ነውና ያንን ግድግዳ ቀጥ አድርገን በጅብሰም እንደዚህ ሞልተን ነው የሰራ ነው። ጭቃ ቤት እንግዲህ በጅብሰም ሲሰራ እንደዚህ ያምራሉ ወይ እስከሚያስብል ድረስ ሰርተነዋል ማለት ነው። በተረፈ ደግሞ በሮች እነዚህ የምታዩቸው በሮች አሁን ይሄ መተላለፊያ ወደ ውስጥ የሚያስገባ በር ነው። አሁን ይሄ የምታዩት ወደ ኮልደር የሚያስገባ በር ነው። ይህንም በጅብሰም ነው የሰራሁት። መቃን ነበረው። መቃኑን አንስቼ መቃኑ ላይ ቢስማር መትቼ እንደዚህ በምታዩት አሰራር ነው የሰራሁት። እንደዚህ አድርጌ ቀጥ አድርጌ ሰርቸዋለሁ እንግዲህ ቤታችን እንዴት እንዳሳመረልን ተመልከቱ። በጣም ነው ያሳመረው። ይሄ ጠርዙ ቀጥ ማለቱ ብሎኬ ቤት አስመስሎታል። እንግዲህ ጭቃ ቤት ለምትሰሩ በዚሁ አጋጣሚ መቃን ባታሰሩ፣ መቃን እንግዲህ አስራ ምናምን ሽብር አውጥታችሁ አንድ በር መቃን ላይ ታሰራላችሁ። ይህንን መቃን ወጭ ቀንስላችኋል። በጅብሰም እንደዚህ በሚያምር አድርገን እንሰራላቸዋለን ማለት ነው። እኛም ባንሰራላቸው ደግሞ የሚሰሩት ሙያተኞች እንደዚህ አሰራሩን በሰፊው እለቅላችኋለሁኝ እንዴት እንደሚሰራ እና እንዴት እንደሚደረግ፣ እሱን ያያችሁ ማሰራት ትችላላችሁ ማለት ነው። እንደዚህ ስታደርጉ ቤታችሁ በጣም ውበት ይኖረዋል፣ ሲቀጥልም ደግሞ ጥንካሬ ይኖረዋል ማለት ነው እና መቃን ስናደርግ ደግሞ አፈሩ ከዛ ቀጥ ስለማይልን አፈርም ከመቃኑ ምናም የመውረድ ባህሪ ይኖረዋል እና ከዛ ከዛ ትድናላችሁ ማለት ነው። አሁን ይሄ ደግሞ የምታዩት ኮሊደሩ ነው። ኮሊደሩ እንደዚህ በግድግዳ ላይ አውርደን አልሙኒየም ፕሮፋይሉ በግድግዳ ላይ ቀብረን ኮርኒስ ድረስ ነው ያደረግ ነው። ኮርኒሷ እንደዚህ እንደምታዩት እዚህ ጋር እንደዚህ አድርገናታል። በዚህ በመግቢያ በኩል ሲቀጥል ደግሞ እዛ ማዶ ላይ ያለች የምታዩት አሁን ያቺ ስላልበራች ነው ስለመሸብን ነው። አሁን እነዚህ ይበራሉ። እነዚህ የምታዩቸው ብረቶቹ ልክ እንደነዚህኞቹ ናቸው። አንዷ አጭር፣ አንዷ ረጅም አድርገን ሰርተነዋል። መሀል ላይ ደግሞ እቺ ኦ የቆረጥናትም አልሙኒየም አለት አልሙኒየሟ ሲበራ እንሻላ አሳያቸዋለሁ። ነገ እናበረዋለን። ነገ ምለቅላቸዋለሁ ቤት ምን ደረጃ እንደደረሰ። ይህንን ሙሉ ለሙሉ ጠርገን አንስተን እንግዲህ ይሄ አፈር የምታዩት ከዚህ ቤት ላይ የወረድ ነው፣ ሶስት አራት አይነት የተጠረገው። የሚገርማችሁ አፈሩን አባጣ አባጣ ቆፈር ነው ማለት ነው። እና ይሄ ጥርግ ተደርጎ ነገ ወደ ቀለም ለማዘጋጀት እናስጠደዋለን። በብርጭቆ ወረቀት ይህን እናጠርጋለን። እና ነገ ደግሞ ይሄ በራርቶ አሳያቸዋለሁ። ማሳያቸው ይሆናል። ይሄ ኮልደር ነው እንደዚህ እንደምታዩት በኮል ደርጋ ወደዚህ ወደ ግራ ስንታጠፍ ብዙ ሶስት በሮች አሉ። እነዚህ ሶስት በሮች እንደዚህ በጅብሰም ሰርቻቸዋሉ በጣም ነው የሚያምሩት። ወደዚህ ጋ ስንመጣ በዚህ ጋ በግራ በኩል የልጆች ሚንታ ቤት አለ። የልጆች ሚንታ ቤት የልጆች ሚንታ ቤት ጠርዙን እንደዚህ አድርገነዋል ይህንን። ጠርዙን እንዳድርገን አበጃጅ ተናዋን ማለት ነው። ይሄ ልጆች ቤት በር ነው። እዚህ ጋር ደግሞ ወደ ኮልደሩ የሚያስገባው በር ነው ይሄ። ይሄንንም እንደዚህ ጠርዙን ቀጥ አድርገናል። ይሄ ግድግዳው ራሱ እንደምታዩት ብሎኬት ነው የሚመስለው። ከዚህ በኩል እንደዚህ ቀጥ አድርገን ስኳራ። ይሄ ሙሉ ሙሉ ሊጠብቀን እየሰራ ነው። ይሄ ይሄም እንደዛው እዚህ ጋር ያለው ይሄ እንደዚህ እንደምታዩት ከዚህም ከዛም እዲጋ ወጥረን ስለሆነ የሰራ ነው። እንትኑ ራሱ ሲያምር እንደዚህ ሲያዩት ቀጥ ያለ ነው። በጣም ነው የሚያምረው ማለት ነው። ሁሉንም እንደዚህ አድርገን ሰርተነዋል። ከዛ በመቀጠል ወደ መኝታ ቤት ነው የምንታጠፈው። በቀኝ በኩል መኝታ ቤት እንደምታይወት የመኝታ ቤት በርም እንደዚህ አድርገን ሰርተንለታል። እንግዲህ የልጆች መኝታ ቤትና የአዋቂ መኝታ ቤት ታምቡራታ በር እንጠቀማለን። ታምቡራታ በር እንግዲህ እዚህ ላይ ሲገጠም ጅብሰሙ አይነሳም ወይ ወይም ደግሞ ለታምቡራ ታበር ይመቻለው እየምትሉ አጠፉም። ይሄ ለሁሉም እንዲመቻ አድርገን የሰራ ነው ታምቡራ ታበር እንዲገጥሙ ሲቀጥልም ደግሞ ለታምቡራ ታበሩ በጣም ምቹ ስለሆነ ይሄ የበጅብ ሰማይ አሰራር እንደዚህ አድርገን ሰርተነዋል። ታምቡራ ታበሩ እንግዲህ ሲገጠም እዚህ ላይ መቃኑ 25 ሳንቲም ስለሆነ የትኑ ስፋት የዚህ የጠርዙ ስፋት 25 ሳንቲም ነው እና በታምቡራ ታበር እንደሰሩ ቀጥታ እዚሁ ላይ ቀጥ አድርገው ይመታል። በትሪን ተበስቶ እዛው ላይ ይታሰራል ማለት ነው። በቢስማር እንደእንጨቱ መምታት ምናምን አይኖርም። ያንን ስናደርግ እንግዲህ የቤታችንን ጥንካሬ እንትን እንለዋለን ማለት ነው። የበራችን ፊፍቲውን እንጠብቃለን፣ ጥንካሬውንም እንደዛው ውበቱም ያምራል ማለት ነው። ይመቻል። በጣም ጥሩ እና ቆንጆ የሆነ ስራ ስለሆነ እንደዚህ እያደረጋቸው ተጠቀሙ ቤታቸውን። ከዛ በመቀጠል ሚንታ ቤት እንገባለን። ሚንታ ቤቷ እንደምታዩት እንደዚህ አይነት ዲዛይን ናት። በአልጋ ትራስ ላይ ትወርዳለች። እንደዚህ ጅም ላይት አለው። ጅም ላይት አድርገን የሰራንለት በአልጋው ላይ የምትወርደው አልሙኒየም አድርገንላታለች። የምታዩት አልሙኒየሟ የምታበራው መስመር መስመር ያለት ናት። እንግዲህ አላስፈላግም። እዚህ ላይ እንግዲህ ዋና ምፖል አንጠቀምም። ስቶኮች አልፈን አልፈን የሆኑ ነጫጮችን ስቶክ እንጠቀማለን። ስሙም ከቀለም በኋላ እንገጣጠመዋለን። ኢንሻላህ አሳያቸዋለሁ፣ ማሳያቸው ይሆናል። አሁን እንግዲህ እንደዚህ ያማረው ቀለም ሳይቀባ ገና ብዙ ነገር ሳያልቅለት ሳይገጣጠም ሙሉ ገና መጠናቀቅ ላይ እያለ ነው። እንደዚህ ያማረው እንደምታዩት ገመዱን ወር ላይ አድርጌ ነው ገና በሶኬት አድርጌ እያበራሁት ገና ከላይ ምናምን ሲገናኝ ሁሉ ነገር ጥድት ሲል እየበለጠ በጣም ነው የሚያምረው። በጣም ውብ የሆነ ስራ ነው። በሮቹም እንደዚህ ስትመለከቱ ያው ብሎኬ ቤት ነው ምትለው። በጣም ነው እየደከመ ነው። በጣም ነው የሰራ ነው።

ጉልበት ጨርሷል። እንግዲህ ጭቃ ቤትን ወደ ብሎኬ ቤት አስመስሎ ለመስራት በጣም ቀላል ነው። የተከበራቸው ደንበኞቼ እኔን አናግሩኝ። የትኛውም አካባቢ ላይ የተንቀሳቀስን እንሰራላችኋለን። በማንኛውም ቦታ ላይ አማናችንን ጠብቀን ኢንሻላህ ቃላችንን ሞልተን ቤቱ የሚያስፈልገውን ነገር አድርገን እናንተ የምትፈልጉትን አሰራር፣ እንዲሁም ደግሞ ቤቱ የሚያስፈልገውን ነገር አድርገን ሰርተላችሁ እንወጣለን ማለት ነው። ይሄ ቤት እንግዲህ በጣም አሮጌ ቤት ነበር ስጀምረው አሳይቻችኋለሁ። ነገሩን አስኮርቼ በቃ ሁሉ ነገር ምናምን አድርጌ ነው አስተካክዬላቸው ወጣሁት። በጣም ተደስተዋል። ማሻላ እንግዲህ ያ ማለት ምንድን ነው? እኛ ለስራችንን ስለምንወድ ለራሳችን ብለን ስራውን ስለምንሰራ ስራችንን ከልብ ወደነው ስለምንሰራ ነው ማለት ነው። እንግዲህ ስራውን ሁሉም አክብሮ የሚሰራ ሰው ስራውን በጥንቃቄ ይሰራል። እየተሰጠውን አማና ይወጣል። አሰሪውም ወጭ አውጥቶ ይደሰታል ማለት ነው። እንግዲህ ያወጣችሁትን ወጭ አውጥታችሁ ደስ የሚል ነገር ሁሌም የምትረኩበት ስራ ማሰራት በጣም ጥሩ ነውና ሁላችሁም እንደዚህ አይነት አሰራር ተጠቀሙ። እንዲሁም ደግሞ ማሰራት ከፈለጋችሁ እኛን አናግሩን እንሰራላችኋለን ማለት ነው። ቪዲዮውን ከወደዳችሁት ለሌሎች ሼር ማድረጋቸውን አትርሱ። ላይክ እና ሰብስክራይብ እያደረጋቸው አበረታቱን። ብዙ እቅዶች እና ብዙ አላማዎች አሉን። ብዙ ልጆችንም ወደ ስራ የምናሰማራበት የስራ እድል የምንፈጥርበት ቻናል ነው። ይህንን ቻናል በቻላችሁት አቅም ላይክ ላይክ ላይክ ሼር ሼር እያደረጋችሁ አሳድጉለን። እስከ ቪዲዮ መጨረሻ አብራችሁ ስለነበራችሁ ከልብ አመሰግናለሁ። ሙሉ ቤቱን ነገ ጠብቁኝ። ወሰላሙ አሌይኩም ወረህመቱላሂ ወበረካቱ።